ኮሎኔል በላይ አስጨናቂ የኢትዮጵያን ሰንደቅ ዓላማ ለብሰው የቀይ ባህር ሆቴል በረንዳ ላይ በአንዲት ጥልፍልፍ የቃጫ ወንበር ላይ ተቀምጠው አጠገባቸው ለነበሩት ጥቂት አባላት መልእክት ያስተላልፋሉ ጀግና ቢሞት በዕልፍ አላፍ ጀግና ይተካል የእኔ ታሪክ ለትውልድ ይቀራል ታሪክ ይናገራል እንጂ እኔ ብዙ አልናገርም የምትል መልእክት ነች መልእክታቸውን እንደጨረሱ ፊታቸውን ወደ ምጽዋ ቅድስት ማርያም ቤተ ክርስቲያን አዙረው አማተቡና የክላሽንኮፍ ጠመንጃቸውን አፈሙዝ ኮርሰው ቃታውን ሳቡት ለጥቂት ሰኮንዶች አውቶማቲክ የክላሽንኮፍ ድምፅ አስተጋባና ጸጥታ ሆነ ኮርኔል በላይ አስጨናቂ ክላሽንኮፍ ጠመንጃቸውን እንደያዙ ወንበሩን ተደግፈው ተዝለፍልፈዋል። የለበሱት የኢትዮጵያ ሰንደቅ ዓላማ ባንዲራ በደም ተለውሶ በላያቸው ላይ ደምቆ ይታያል። ይህን ትዕይንት ሻቢያ ፎቶግራፍ አንስቶታል፤ በቪዲዮ ካሜራም ቀርጾታል። የወታደራዊ ሸሚዝና ሱሪያቸውን ኪስ ሻቢያ ሲበረብርም ከንጽሕና መጠበቂያ ወረቀት በስተቀር ምንም አላገኘም። አንድ የሻቢያ ተዋጊ ኮርኔል በላይ አስጨናቂ ለብሰው የተሰዉትን የኢትዮጵያ ሰንደቅ ዓላማ ከላያቸው ላይ ገፈፈና ክብሪት ጭሮ አቃጠለው። የኮርኔሉን አስክሬን ከወንበር ላይ ከፍትሮ በመጣልም በደም የተጨማለቀውን ወንበር በአንድቹ ወደ ላይ አነሳው። የድርጊትም ጋብ ያለውን ተኩስ በመጠኑ ቀሰቀሰው። ከአንድ አቅጣጫ የተተኮሰች ጥይት ያን የሻቢያ አባል ከነወንበሩ ጣለችው። ከዚያም በኋላ የሻቢያ ተዋጊዎች ተደናግጠው አካባቢውን ማሰስ ጀመሩ። ፎቅ ላይ የወጡና ምድር ቤቱን ያሰሱ ቁስለኛ የሚሆን ጤነኛ በየቤቶቹ ፍርስራሽ ስር ተደብቆ ያገኙትን የአብዮታዊ ሰራዊት አባል ጭምር በየቦታው መረሸን ጀመሩ። የአብዮታዊ ሠራዊት አባላትም ሻቢያን እየገደሉና የራሳቸውን ጥይት እየጠጡ ሞቱ። ኢትዮጵያ ወይም ሞት፣ ቀይ ባህር የኢትዮጵያ ዘላለማዊ ባህር ነው እያሉ መፈክር በማሰማት የክላሽንኮፍ ጥይት እየጠጡ የተሰውም በርካታ ናቸው። ከጠዋለት ወደ ባፀ ከተማ ወይም ወደ ምጽዋ ወደብ የሸሹም የአብዮታዊ ሠራዊት አባላት በርካታ ናቸው። ሀምሳ አለቃ ታደሰን ጠላትን ከሸሹትና ካመለጡት መካከል አንዱ ነበሩ። በዚህ ግርግር ውስጥ ብዙ አስደናቂ የግለሰብ ጀግንነቶች ታይተዋል። ለአብነት የሚከተሉትን እንመልከት። አንድ የስድስተኛ ክፍለ ጦር መረጃ መምሪያ ባልደረባ የሆነው እድሜው በግምት አርባ አምስት የሚሆን መልኩ ጠየም ያለና ቀጭን የሀምሳ አለቃ ማዕረግ ያለው ባለሌላ ማዕረግተኛ ኤም አስራ አራት ጠመንጃ ታጥቆ በምጽዋ ወደባ አካባቢ ቦታ ይይዛል። ሻቢያዎች ሊማረኩት እንደቀረቡት ባረጋገጠ ጊዜ ዘራፍ አልሆነም። ምርኮኛ ጄኔራል ተሾመ ዛሬ ጠዋት የጀግናው አፄ ቴዎድሮስ እድል በማግኘቴ እድለኛ ነኝ በማለት ሽጉጡን ጠጥተው በጀግንነት በቀይ ባህር ውሃ ላይ ወድቀው መቃብራቸውን ቀይ ባህር ሲያደርጉ መስክር ያለው ዛሬም፣ ነገም፣ ለዘላለም ይህ የጄኔራል ተሾመ ጀግንነት በትውልድ ፊት በወርቅ ቀለም ተጽፎ የሚቆይ በመሆኑ እኔም በሻቢያ ተማርኬ የመኪና መንገድ ለሻቢያ ከምሰራ ሞቴን በጀግንነት እንደ ጓድ ጄኔራል ተሾመ መርጫለሁ። ዘራፍ! የጎንደር ልጅ የጎንደር ልጅ ሞት አይፈራም። ዘራፍ! ዘራፍ! የአማራ፣ የኦሮሞ፣ የትግሬ፣ ያገው፣ የጉራጌ፣ የወላይታ፣ የሶማሌ በአጠቃላይ ኢትዮጵያ ልጅ ሁሉ ለሀገሩ አንድነት ክብርና ነጻነት በግንባር ቀደምትነት ይሞታል። ኢትዮጵያዊ ማለት ጀግንነት ማለት ነው ኢትዮጵያ ወይም ሞት ሞት ለሻቢያ ዘራፍ ዘራፍ የኢትዮጵያ ያሉላ የዮሐንስ የአብዲሳ የተሾመ ወኔ በኔ ልብ ውስጥ በቅሏል አለና ቦታውን በመልቀቅና ወደ ሻቢያ ተዋጊዎች በመሮጥ እያከታተለ የእጅ የጅ ቦምብ ወርውሮ አራት የሻቢያ አባላትን ገደለ በመቀጠልም ብቻውን በሻቢያ መካከል ገብቶ የኤም 14 ጠመንጃ ጥይት እሩምታ አወረደባቸው። ሐምሳ አለቃው አጥፍቶ ለመጥፋት በልብ ሙሉነት ከጠላት ከጠላት ጋር ተቀላቅሎ የልቡን አደረሰ። በሻእቢያ ጥይት ቆስሎ ከወደቀበት ቦታ ሆኖም ቦምብ በራሱ ላይ አፈነዳና ሰውነቱን በታተነውና ሕይወቱ አለፈች። የሐምሳ አለቃውን ጀግነት ጀግንነት ያዩ ብዙ የጦር መኮንኖችና ወታደሮች በያዙት ሽጉጥና ጠመንጃ ሕይወታቸውን አጠፉ። ቢያንስ ቢያንስ ከዘጠና ያላነሱ ራሳቸውን በዚህ መንገድ አጥፍተዋል። በዚህ ዕለት በራሳቸው ጊዜ ከነሙሉ ትጥቃቸው እየዘለሉ ቀይ ባሕር ውስጥ ገብተው በመስጠም ያለቁት ደግሞ ከ150 በላይ ናቸው። የቀይ ባሕር ውሃ የአብዮታዊ ሰራዊት አባላትን አስክሬን እያንሳፈፈ እያንገላታና ከምሥራቅ ወደ ምዕራብ አቅጣጫ እየገፈተረ የዋለባት አንዲት ቀን በታሪክ ብትኖር ይቺ ናት። የአብዮታዊ ሰራዊት አባላት እውነተኛ የአገር ፍቅር ምን ያህል እንደሆነም የቀይ ባህር ውሃ የተገነዘበ ይመስላል። ምክንያቱም አስክሬናቸውን እየገፋ ከየባህሩ ጠረፍ ወደ መሃል በመውሰድ በአጠቃላይ ሻቢያ ሊማርከኝ ቀርቶ ሬሳይን በአይኑ ማየት የለበትም የሚል የውስጥ ኑዛዜያቸውን ተግባራዊ ያደረገ ይመስላል። የቀይ ባህር ውሃ የጨው ውሃ ስለሆነ ውስጡ ውለል ብሎ ይታያል። የአብዮታዊ ሰራዊት አባላት ዘለው ሲገቡ እስከ ተወሰነ ርቀት ይታያሉ። እንደ ገቡም እጃቸው የያዘውን ጠመንጃ ይለቃል። ከዚያም ከአንድ ከ10 ደቂቃ በኋላ ሆዳቸው ተነፍቶ ከባህሩ ውስጥ ወደ ላይ ይወጡና ባህሩ ላይ ይንሳፈፋሉ። ቀይ ባህር በማዕበል እየገፋ ወደ መሃል ይወስዳቸዋል። የካቲት 9 1982 በምጽዋ ከተማ አውራ ጎዳናዎች ልዩ ትርኢት ታይቶባታል። የቆየና ትኩስ የአብዮታዊ ሰራዊትና የሻእቢያ ሬሳ በየጎዳናዎቹና በየቤቱ ስር ተከምሮ ነበር። ይሁንና የሻቢያ ታንክና መኪና እየተነዳበት ተጨፈላለቀ። በመጥፎ ሽታና ጠረን አካባቢው ተበክሎ ሰው መሆንን ያስጠላል። በየቤተ ክርስቲያኑም እንዲሁ ልዩ ትርኢት ታይቷል። ለምሳሌ በምጽዋ ጠዋለት በተባለ ቦታ የቅድስት ማርያም ቤተ ክርስቲያን አለች። የቤተ ክርስቲያኗ መስኮቶች፣ በሮች፣ ግድግዳዎችና ጣሪያ በሻቢያ ከባድ መሳሪያ ድብደባ ወድሟል። የቤተ ክርስቲያኗ ውስጣዊ አካል በእሳት ተለብልቦ ከአገልግሎት ውጭ ሆናል። አብዛኛው አካሏ ማለትም ከመቶ ውጭ 80 ፈርሷል። በቤተ ክርስቲያኗ ዙሪያ በየፍርስራሹ ጥግ የኢትዮጵያ ባንዲራ በአንገታቸው በእጃቸው፣ በራሳቸው፣ በወገባቸውና በጠመንጃቸው ላይ አስረው ራሳቸውን የረሸኑ ብዙ የአብዮታዊ ሰራዊት አባላት የዘላለም እንቅልፍ አሸልቧል። መሣሪያቸው ለአስክሬኖቻቸው የክብር አጀብ ሆኗል። በምጽዋ ከተማ በሕይወት በየምሽጉ የሚገኙ የአብዮታዊ ሰራዊት አባላትም ቢሆኑ ጄኔራል ተሾመ ተሰማና ኮሮኔል በላይ አስጨናቂ ራሳቸውን በመግደላቸው መሪና አስተባባሪ አጥተዋል። በዚህ ላይ ሻቢያ አብዮታዊ ሰራዊት መዳከሙን እንደተገነዘበ ከአንድ ሺህ የማያንሱ ተዋጊዎችን በተጨማሪ ከዳጋ ከተማ ወደ ምጽዋ ከተማ አሰማርቶ ስላስገበባቸው መፈናፈኛ አጥተዋል። ውጊያው በሻቢያ በላይነት ሙሉ ለሙሉ ቆመ። ከዚህ በኋላ ምጽዋ ከውጊያ ቀጠናነት ወደ ምርኮ ጣቢያነት ተቀየረች። በወጣት ኃይል የተገነቡት የሻቢያ ተዋጊዎች በኮማንዶነት የሰለጠኑ ናቸው። በምጽዋ ከተማ ተበታትነው የነበሩትን የአብዮታዊ ሰራዊት አባላትን እያሰሱ ያለ ምንም ተኩስ መማረክ ጀመሩ። የመጀመሪያ ሥራቸው ትጥቅ ማስፈታት ነበረ። ቀጥሎ ፍተሻ ይከናወናል። በፍተሻው የእጅ ሰዓት፣ የጣት ቀለበት፣ የአንገት ሀብል ወርቅ፣ የጋብቻ ቀለበት፣ የመሳሰሉት ሻቢያዎች እየተስገበገቡ የሚቀራመቷቸው ንብረቶች ናቸው። ጥሬ ገንዘብ፣ ቀበቶ፣ የግር ጫማ፣ ካልሲ፣ የአይን መነጽር፣ የግል ማስታወሻ፣ መንጃ ፍቃድ፣ መታወቂያ፣ ፊልድ ጃኬት፣ የጦር መለዮ እስክሪብቶና ወረቀት ሳይቀር ከምርኮኞቹ ኪስ በፍተሻ ወስደዋል። ከተሰዋ የሰራዊት አባል ላይ እንኳን ፊልድ ጃኬትና ጫማ ሳይቀር አስክሬኑን እየጎተቱ ያወልቁ ነበረ። ማንኛውም ምርኮኛ የሚሄደው ባዶ እግሩን ነው። ለብዙ ጊዜ ጫማ የለመደ እግር ያለ ጫማ መሄድ ባለመቻሉ አብዛኞቹ የአብዮታዊ ሠራዊት አባላት ያነክሳሉ። አንዳንዶቹ ባሸዋ፣ በጠጠር፣ በእሾህ፣ በጠርሙስ ስባሬ ብረታ ብረትና በእንጨት ስንጥሬ የተወጉ የእግራቸው መዳፍ በደም ተጨማልቆ ይታይ ነበረ። በመጨረሻ ሻቢያ በዚህ መልኩ ከምጽዋ ከተማ በየቦታው የተቆጣጠራቸውንና የማረካቸውን የአብዮታዊ ሰራዊት አባላት አጠቃሎ ወደ ምጽዋ ወደብ ወታደራዊ መደብር አሰባሰባቸው። የተማረኩት የአብዮታዊ ሰራዊት፣ የፖሊስ፣ የባህር ኃይል፣ የሕዝባዊ ሰራዊት አባልና ሲቪል መንግሥት ሠራተኞች ናቸው። ከእንግዲህ ወዲያ ምጽዋ ከጦርነት ለአንዴና ለመጨረሻ ወጣች። ባኳያው የምርኮኞቹን ሥቃይና የሻቢያን ፈንጠዝያ የምታስተናግድ ከተማ ሆነች። ጄኔራል ሁሴን አህመድ መስጠት የነበረበትን ወታደራዊ ብቃት ባለመወጣታቸው 17ሺህ የኢትዮጵያ ሰራዊት በሻቢያ ታፍኖ ምጽዋ ላይ ቀርተዋል። የኤርትራ ጉዳይ ያከተመለት የካቲት 9 ቀን 1982 ዓመተ ምህረት ነው። የወደብ ጉዳይም ጄኔራል ሁሴን ምጽዋን እያወቁ ለሻቢያ የለቀቁ ጄኔራል ናቸው። ጄኔራል ሁሴን በቂ ወታደራዊ ሳይንስ ያላቸው ናቸው።